ምን አለ እንደው የእናቴ ልጅ ካጠገቤ በሆነች። ምን አለ ወንድሜ በኖረ። ስደትን እኮ አልመኝላቸውም ግን አላድለህ። ከባዳ ይሻላል ባዳ አሉ። በጣም መልካም እንደ እህቱ ነው ሆነውም ያየኋቸው ጓደኛሞች አሉ። እንደ እህት የሚሆኑም አሉ። በእርግጥ እኔ ጓደኞች አሉ፣ እግዚአብሔር ይመስገን። ካጠገቤ ተራራቀን ብንኖርም የእኔ የምላቸው አሉ። ግን በቅርባ ባለ አንዳንድ ጊዜ እረፍት ስትወጡ ቤተሰብ ጋር እንደዚህ ጓደኛ ጋር ምናምን ከመሄድ እህት ጋር መሄድ ይሻላል። ግን ደግሞ የእህትን ጓደኛ የሚሆኑ አሉ። በዛው እኔ የምመኘውን ነው የምነጋችሁ። ግን ምንም ቢሆን ስደት ላይ ሁኜ የእናቴን ልጅ አሳልፌ አልሰጥም። ግን የእናቴ ልጅ ወንጀር እየሰራ ወይም ደግሞ ጥፋት እያጠፋ ያንን ነገር ልሸፍን እያልኩ አይደለም። ሰላም ሰላም፣ እንዴናችሁ? ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛልኝ። ሙሉ ዓለም ነኝ እንግዲህ ዛሬ በሌላ ቪዲዮ በሌላክስ መጥቻለሁ ሙቀት እንዴት ይዟችኋል ስራ እንዴት ነው ጤና እንዴት ነው እኔ ጋር እንደምታዩ እግዚአብሔር የተመሰገነ ይሁን እንግዲህ ዛሬ የሆነ ትናንትና ማታ ከና ሀቢባ ቤት የሆነ ጉድ ሰማሁ ይሄ ዱባይ የጀበና ቡና የለም የማሽን ቡና ነው የጠጣው ያለሁት ግን ያው ቤት አይደለውም ያለሁት ቡናን ጠጣ እና ፍቅር ዲዛይን የሚባል ወንድማችን ዱባይ ላይ አለ። ግን ሰውዬውን አላቆም ነበር። ግን አየሁት። ታውቃላችሁ ፍቅር ዲዛይን ሲባል ሴት ነበር የምትመስለኝ እውነት ለመናገር እና ያው ፍቅር ለሴትም ለወንድም ስም ይሆናል። በመጀመሪያ ደረጃ ለቻናሪ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ሀሳቢ ከተመቻችሁ ሼር ላይክ አድርጉት። ላይክ አደረጋችሁ ሼር እንዳደረጋችሁት ነው የሚቆጥረው። ለማታቆኝ ማለት ነው። ሙሉዓለም እባላለሁ። በዚህ ቻናል የራሴን ሀሳብ፣ አንዳንድ ነገሮች ሼር አድርጋለሁ። ግን ዛሬ አንድ ሀሳብ ወይም ደግሞ አንድ ምክር ጣልል አድርግላችሁ። ይሄ ምክር ከጠቀማችሁ ተጠቀማችሁ፣ ካልጠቀማችሁ ግን እኔ ቢሆን ብዬ ያሰብኩትን ነገር ነው ልነጋችሁ የፈለግኩት ማለት ነው። እንግዲህ ምንድን ነው ልላችሁ የፈለግኩት? ብዙ ጊዜ በስደት አለም ላይ ስንኖር የባዳ ይሄ የሩቅ ዘመድ ምናምን አሳልፎ ሊሰጥ ይችላል። ግን አንድ ይሄ ፍቅር ዲዛይን የሚባለው እንግዲህ እህቱን ከኢትዮጵያ ምቶ ከዛ ሁለት ዓመት እሱ ጋር ተቀምጣ አስታሞ ምን ብሎ ሚዲያ ላይ ወጣች፣ ፓስፖርቴን ይዞብኛል፣ ምናምን አሰጡኝ፣ ገንዘቤንም አልሰጠኝም ብራ ወጣች። ግን አንዳንድ ጊዜ በዚች ምድር ላይ ለባዳ ይሁን ለዘመድ ይሁን ለምንም ብዙ ነገር አድርጋችሁ ግን ትንሽዬዋ ነገር ትጎላባችኋለች። እና እኔ አሁን ለምን አልሰጣትም፣ ለምን ሰጣት ሳይሆን አንዳንድ ጊዜ ሚዲያ ላይ እሷ ልክ ስትወጣ ሌሎቹን መጡ። እኔ ዘርፎኛል፣ እኔ እምበርቶኛል፣ እኔ እንደዚህ አድርጎኛል፣ እሱ እንደዚህ ነው። በጣም ሶስት አራት ሴቶች መጡ። እሷ እህቱ የገዛ የእናቱ ልጅ ሚዲያ ላይ መታሰር ስለተናገረች ሌሎቹ ከየት እንደመጡ አላውቅም። ልክ ንብ እንዳየች ምንድን ነው የሚባለው ማር እንዳየች ንብ በቃ ሁሉም መጡ። እና አስባችሁታል፣ ለገዛ ስጋችሁ ለወንድማችሁ የደስታ ምንጭ መሆን እየቻላችሁ ለወንድማችሁ ደግሞ ሌላ ስራውን የሆነ አንዳንድ ጊዜ ደህና ስም ሲኖራችሁ ደህና ዝና ሲኖራችሁ ገንዘብ ሀብት ሲኖራችሁ ያንን ሰው ለማጠቅሸት ብዙ ነገሮች ይመጣሉ። ይሄ ሰው ሰው ነው። ሁላችንም ስህተት እንሰራለን። ሁላችንም ጥፋት እናጠፋለን። ግን አንዳንድ ጊዜ የራሳችሁ ሰው ነው የሚጎዳችሁ፣ የኔ የምትሩት ሰው ነው የሚያስከፋችሁ፣ የኔ የምትሩት ሰው በቃ እሾህ ያጥርላችኋል። እና እኔ አንድ የምረዳው ነገር ወይም ደግሞ አንድ ልናገር የፈለኩት በዚች ምድር ላይ ቤተሰቦቻችን ወይም በብዙ ቤተሰብ የተከዱ ልጆች አሉ። ቤተሰቦቻቸውን በገንዘብ የተበሉ፣ በቤተሰቦቻቸው ብዙ ውጣ ወረድ ያዩ ልጆች አሉ። ግን ሚዲያ ላይ መጥተው አልተናገሩም። በጣም ብዙዎች ውስጥ አልተናገሩም። ግን ለምንድን ነው ምንም ቢሆን እና ልጇን አጥልም እናት ልጇን አውት አጠርም አባት ልጁን አውቶ አይጠርም። እህት ወንድም እኔ ነገጧት እዚህ ጋር አብረውኝ ያጨበጨቡት የሆነ ንግካፍል በህይወቴ ቢያደርግ ጓደኛ ሂዶ ያወራር እንጂ ከእናንተ ጋር አብራችሁ የበላችሁት የጠጣችሁትን ያወራችሁትን ሂዶ ለሌላ ሰው ያወራር እንጂ እናንተን አሳልፎ አይሰጥም። ባዳ ባዳ ነው። እውነቴን ልንገራችሁ ጓደኛም ቢሆን ምንም ቢሆን እህታችሁ ግን አሳልፍ አትሰጣችሁም። እህታችሁ ስለዚህ፣ እንዴት እህቶቻችንን ቤተሰቦቻችን አሳልፈን ለሌላ ሰው እንሰጣለን? ምክንያቱም ስጋዬ ነው። ነግጠት የሆነ ነገር ብታመም የሆነ ነገር ቢሆን በኋላ ልጅቷ ይቅርታ ተባባሉ ለወንድሜ ይህ አይገባውም። ወንድሜ ስታመም ትራሳ የምትሆን እንደ ሴት እያቃና አይዞሽ እያለ ምናምናለች። በኋላ ላይ ስትናገር ማለት ነው። አንዳንድ ጊዜ እኔ አሁን የምትፈልገውን ነገር ከተናገረች በኋላ የምትፈልገውን ነገር ካደረገች በኋላ እህቴ መታ ይቅርታ ብጠይቀኝ አልሰማትም፣ አልሰማትም ሚዲያ ላይ መታ ሰገኔ ስም ካጠፋች አካፍለኝም፣ እንዲህ አድርጋይ፣ በዚህ ወጥቶ በዚህ ገብቶ በዛውም በስደት ላይ በስደት ላይ የገዛ ደምሽን ስጋሽን የእናት ያባትሽን ልጅ ከጎኑ ልትሆኝ ሲገባ አንቺ ሚዲያ ላይ መጥተሽ ተናገርሽ። ስለዚህ ብዙዎቻችን ማሰብ ያለብን ነገር እኔን አንድ ሰው ምንም ያህል በወደው ምንም ያህል በወዳት የቤተሰቦችን ገመና አውጥቼ አልናገርም አልናገርም። እኔ አንዳንድ ሰዎች በጣም ይገርሙኛል። አሁን በጣም ብዙ አያለው ሚዲያ ላይም እና እና ታጠፋለች አባትም ያጠፋል፣ አባ ቤተሰቡ ልጅ ከልጅ ያዳላል ልጆች ከልጆች ጋር ያዳላሉ። ግን ቢሆንም ደግሞ ነገ ጠዋት በሽተኛ እንኳን ቢሆን ባዳ ወይም አክስት አጎት መቶ እኔን ናያሳቅ ማን ነው? አያስታመኝም። እናቴ ናት፣ አባቴ ነው፣ እህቶች ናቸው። ስለዚህ እህቶችን አሳልፌ አልሰጥም። በስደት ያውም በስደት ላይ ወንድም ወንድም ሊቆጣሽ ይገባ። ምክንያቱም ወንድም ማለት የአባት ምትክ ነው። ወንድም ማለት አይደ ነው። እኔ አሁን ንደምናን ታላቅ ወንድም በኖረኝ እላለሁ። እኔ በጣም ነው ምቀ ነው በጣም እኔ ታላቅ ወንድሜ ታናሽ ወንድሜ እንደ አባቴ ነው የማየው። ከአባቴ ጎን ቁጭ ሲል ግርማ መጎሶ ራሱ ደስ ሲል፣ እንኳን ሚዲያ ላይ ወጥቼ እሱ እንደ አደረገኝ ካስደሰተው የኔ የሆነውን ነገር በሙሉ ይውሰደው፣ እሱ ካስደሰተው። ወይም ደግሞ አንዳንድ ሰዎች አሉ የኔ አይኒ ጥፋ ወይም ደግሞ የኔ አይን ከበራ የእሱ አይን ጥፋ የሚሉ ሰዎች አሉ። እንደዛ እኔ አንዳንድ ጊዜ የእውነት ግን እንደዛ የሚያደርግ ቤተሰብ አለላለውኝ። የእውነት ይሄ ወንድም እንግዲህ መክሮ መክሮ ታይ ታይ ታይ ታይ እስከ ጥግ ድረስ ሂዶ መቷትም ቆጥጧት፣ ምን ብሏትም ግን ከወንድሟ ቤት ወጥታለች። ወረዴ አንዳንዴ ወጣትነት ሲይዛችሁ ከባድ ነው። ወጣትነት ሲይዛችሁ እንደውም እኮ አንዳንድ ወንድሞች አሉ በጣም ባለየዎች፣ ሚስት ካገቡ በኋላ ሚስታቸው ማን ልጅ እህታቸውን ዞር የማያዩ ሚስት ካገቡ በኋላ ለሚስታቸው አግዘው እህታቸውን የሚቆጡ ከዛ ነገጣት እሱ ከሚስቱ ጋር ሲፋታ እህቱ ናት እንጂ ይጋገሮች የምታበረው በጣም ብዙ መልካም ወንዶች አሉ። ይሄንን ስራችሁ ደግሞ እሱ ወንጀል እየሰራ ለደብቂለት ነው ወይም ደግሞ እኔ ከወንድም የጎነነ የካልሽ የሆነ ጥፋት ቢያጠፋ ወይም ደግሞ የሆነ መጥፎ ነገር ቢሰራ ትደብቃለሽ? ምናምን ውጥቶ ትችላላችሁ። አልደብቅም። ጥፋት ሌላ፣ ማጋለጥ ሌላ። ይሄ ሌላ እሱ እንደዚህ አስከፋኝ፣ ደሞዝ አልከፈለንም፣ ደሞዝ አልሰጠንም ብለው ያሉ ሰዎች ካለው ሄዶ ነው እሱን መክሰስ ያለባቸው። እኔን ነው መክሰስ የሚችሉት እንጂ እኔ የሆነ ጥፋት ካለብኝ ያ ሰው መቶ ነው እኔ መናገር ያለበት። አንድ ሰው ጥፋት ካጠፋ እኔን ነው እኔን ነው ልነገ እኔን ነው እንጂ ዙሪያ ጥምጥም ሄዶ ለጓደኛ ለአክስት፣ እሷ እንዲህ ና፣ እሷ እንደዚህ ብር፣ እሷ ምናምን ይሄ ምንም አይሰራም። ይሄ በቃ ይሄ እነዚህ ወንትን የሌላቸው አላማ የሌላቸው ሰዎች ወሬ ነው። ስለዚህ አንዳንድ ጊዜ ስደት ላይ መተን ገና ለገና ወንድሜ ለዛውም ደሞ ያስታመመኝን ለዛውም ያስታመመኝን ያሳከመኝን ወንድሜ አንድ አመት ከምናምን መኪናውን ሽጦ ሀያ ምናምን ሺ ብር ያሳከመኝን ወንድም በዚህ ልክ ሚዲያ ላይ አውጥቼ መናገር በጣም ከባድ ነው። ብሞት ይሻለኛል። ሀያ አንድ ሺ ሰላሳ ሺ ቁጭ በያቸው ነበረ። እነዛ ግማሹ ለሱም ይፈርዳል፣ ግማሹ ለሷም ይፈርዳል ግ እ አይተን ፈቅደን ወይም ኮሜንት አድበን እንወጣለን። እናንተ ግን ነገ ጠዋት ደስታ እንኳን ባያገናኛችሁ ሀዘን ያገናኛችኋል። ስለዚህ የቤተሰቦቻችሁን ገመና በአደባባይ አታውጡ። በፍጹም በፍጹም በፍጹም። ወንድሜ ሊበድለኝ ይችላል፣ ሊያስከፋኝ ይችላል። እህቴ ልታስለቅሰኝ ትችላለች። ነገር ግን እኔ መቼም የማጋደርገው ነገር ቢኖር ቤተሰቦች ሚዲያ ላይ መጥቼ እንደዚህ አደረጉኝ እንደዚህ አደረጉኝ መቼም መቼም ድብን ይላሉ እንጂ ወሬ የናፈቃቸው ሰዎች። ሰራ ቤተሰብ መልካምነት ላወራ እችላለሁ። ሰራ ደረጉልኝ ነገር ሰራ ደረጉላቸው ነገር ምን አደርጋለሁ? ግን ያው አንዳንድ ጊዜ ላወራ ወይ ቪዲዮ ልሰራ እችላለሁ። ከዛ ውጪ ግን ቤተሰብ እንዲህ አደረገኝ ወይኔ ደሞ በቃ ብዬ እንደዚህ ጭራሽ ሰራ ቤተሰብ የቤተሰብን ስም ቤተሰብ ቤተሰብ ብዬ ጽፌ ጭራሽ ቤተሰቦችን አልወቅስም። በጭራሽ እግዚአብሔርን በጭራሽ ቤተሰብን ብቻ አይደለም እህቴን፣ ታናሽ እህቴን አሳልፊ ለውጭ ሰው አልሰጥም ብትበድረኝ እንኳን። ግን አንዳንድ ጊዜ ይሄ አንድ ሴት ልጅ አስራ ስድስት ዓመት ከሞላ በኋላ ታስባለች። ብቅጥናት ጎበዝ ናት ይች ልጅ ሀያ ዓመት መውቷታል ገና ህፃናት ምናምን አትፍረዱባት ነው። ህፃን አይደለችም እንዴ? እንዴት እኮ እንዴት እንዴት እንደሚያደርጋት እቺ፣ ፈጣሪ ሆይ እንዲሁ እንደዚህ አይነቱ ሰዎች እንደ አስር መግረፍ ነበረ፣ ማርያምን አስር። የእውነት እኔ አሁን ወንድሜ እንዴት ያዋርጄ፣ የእውነት አንድም ወሰብ ላይ ቁጭ ብያልበላ ነው አንድ ሌማት ላይ